እርስዎ ትልቅ ሰው ኖት፣ ይገባዎታል፣ ሁሉም ነገር መረዳት የሚችሉ ሰው ኖት እና እኔ ከዚህ በላይ ከአብሽ ጋር ባልቀጥል ደስ ይለኛል። ካሽ ነገሮች አቅቶኛል፣ ከአቅሜ በላይ ስለሆነ ነው። በጣም ይቅርታ ይሄን ውሳኔ መወሰን ወይም በእርስዎ ፊት ይሄንን ነገር መናገሬ በጣም በጣም ነውር ነው፣ ለእኔ ራሱ በጣም ነው የሚያሳፍረኝ፣ ግን ከአቅሜ በላይ ስለሆነ ብቻ ነው እርስዎ ፊት እንደዚህ መሆን ነው እና በጣም ትልቅ ይቅርታ አድርጉልኝ ጋሽ ነገሮችን አስተካክላለሁ ብለው ከዛ ድረስ መተው ልፋት ትን ከንቱ ስላረኩበት በጣም ይቅርታ። ጥፋተኛ ነኝ እኮ ለእሱ አይደለም እያልኩኝ ያለሁት ግን በዚህ ልክ የተጋነነ ነገር ለምንድን ነው የምታደርጊው አንቺ? ይህንን አድርጓል ውስጤ ተሰቅሯል ምናምን ስትይ ሰው ለእኔ ያለው አመለካከት ይቀየራል። የፈለገ ቢሆን ማለት ነው እና ስታወሪ ንግግርሽ ትክክል አይደለም ነው እኔ። በዚህ ልክ አንቺን የበደልኩሽ በደል የለም ወይ አንቺን ሰክሬ ገብቼ አንቺን አልደበደብኩሽም ወይ የሆነ ነገር ጠጥቼ አልበጠበጥኩሽም ወይንም ከሌላ ሴት ጋር ተኝቼ ሆነ አልጋ ላይ አላየሽኝም። ስለዚህ ለምንድን ነው በዚህ ልክ ነገሮችን የምታገኝብኝ ነው ያልኩሽ እንጂ ጥፋት በጊዜው ባለፈው በተፈጠሩት ነገሮች ጥፋተኛ ነኝ እኮ እሱን አምኛለሁኝ ግን አንቺ ስታወሪ ሌላ ነገር ሌላ በደል የበደልኩሽ ወይንም ስጨቁነሽ የኖርሽ ነው የምትመስዪው ሰው ነሽ ስለዚህ በዚህ ልክ ይሄን በደል እኔን በደል አንቺ ተበደ ያደርገሽም ለህዝቡም ለቤተሰብም ለሁሉም ሰው ማሳወቅ የለብሽም ለስንቻል ስቅል ሰላም ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁልኝ ደህና ናችሁ የኔ ደህና ነኝ እግዚአብሔር ይመስገን ብያለው ብያለሁ የእኔ ውድ ውድ ቤተሰቦቼ ማለት ነው ለዚህ ቤት ደግሞ አዲስ ከሆናችሁ ላይክ ሼር ሰብስክራይብ በማረግ ቤተሰብ የሆኑ የእኔ ውዶች ስትገቡ ደግሞ ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ ወደ ቤቴ ተቀላቀሉ ለማለት ፈልጋለሁ፣ የኔ ውዶች ማለት ነው። እንግዲህ ዛሬ ባብርሽ ቤት ቪዲዮ ተለቀዋል። ጋሽና ሩታዬ ተገናኙ ማለት ነው። ሆነን ለመናገር ከባድ ወሳኔ ነው። ሩታ አሁን ላይ እየወሰነች ያለችው ማለት ነው እና ቤተሰብ በጣም ውስጧ እንደተጎዳች ብዙ ነገር ይህ ያስታውቃታል። በእውነት ሩታ በጣ በጣም በጣም በጣም በጣም የተጎዳች ሴት ናት። እውነቴ ነው ምላቸው በጣም ከስታለች። አውለ እንደምታዩት ከባድ ነው እውነት ለመናገር ማለት ነው እና እኛ ህጻን ልጆች አይደለንም ያለች ነበረች። ያሁኑ ህጻኖች ብዙ ነገር ያውቃሉ። ህጻን አይደለንም እኛ ትልቅ ሰዎች ነን ያለች ነበረች። አያቸው ሩታ እንዴት እንደምታወራ ባለቤቱ ግን እንደዚህ ለመወራት እንኳን ከልብ ይቅርታ አልጠየቅም። እውነቴ ነው ምላችሁ፣ ከልብ አይደለም አብርሽ ማለት ነው። እና እውነት ከልብ ቢሆን አብርሽ ዛሬም ራሱ ቀጥ ብሎ ነበረው ቆሞ፣ አባት ሳይል እራሱ ተንበርክኮ ሩታ እኔ በጣም ብዙ አጥፍቻለሁ የኔናት ብሎ በስነ ስርዓቱ ይቅርታ ቢጠይቅ እኮ ሩታ አሁን ትመለስ ነበረች ልጅ ማለት ነው። እና እሱ ምናለም እኔ ምንም አላደረግኩም፣ ወይም ከሌላ ሴት ጋር ተኝቼ ያላየሽኝም፣ ወይም አልደበደብኩም፣ ሰክሬ ወደ አንቺ አልመጠው። ምንም አላደረግኩም። ለምንድን ነው በሰው እኔ የምታጣልኝ መጥፎ ነገር ለምን ታደርገሽ? ለምን መጥፎ ነገር እንዳደረግኩሽ የምታደርጊ ያለ ነበረ። የሚገርማቸው ነገር ማለት ነው እና ሩታ የተጎዳችው ምንም አልታየም እስካሁን ማለት ነው እና አርሽ ጨራሽ ለመመለስ የልጅ ፍላጎት የለም። እውነቴ ነው ምላችሁ፣ ትዳር ለሱ ይቃ ጫወታ ይመስለኛል። በቃ ለትዳር የሚሆን ሰው አይደለም። ሮታ ከመጀመሪያ መጀመሪያ ከዚህ በፊት ድራማ ሲጀምሩ ጊዜ በዛ ሰዓት ከአርብሽ ብትለየው። ይህ ሁሉ ሲመከር ሲመከር የሰው ልጅ ማይገባ ከሆነ በጣም ከባድ ነው። ይህ በጓደኞቹ ብዙ ነገር መክሯ፣ እሱ የሚመከር ሰው አይደለም። በጣም ውስጤ ደክሞኛል እያለች ነበርሽ ለጋሽዬ ማለት ነው። ና ጋሺ በጣም ነው የማደንቃቸው ምርጥ አባት ናቸው። ልጄ ነሽ፣ ውስጤ ነሽ፣ ውስጤ ነሽ፣ ውስጤ ነሽ፣ የኔ ልጅ ነሽ። የባለኮን ነገር አድርግልሻለሁ ሂጅሽ ወደ ቡታየራ ሄዳለሁ፣ እያለ ነበር። በቃ አንቺ የኔ ልጅ ነሽ፣ ከኔ የት ማቴጅም ያላት ነበረ። እሱን ተይው አንቺ ብቻ እሺ በይኝ፣ ሂጅሽ ቡታየራ ሄዳለሁ፣ እኔ ጋሩ የምትቀመጭ እያላት ነበረ ማለት ነው። አስባቸኋል የእውነት እንንጃ ሩታ የሰው መውደድ አላት። የአብርሽ ቤተሰቦች በጣም ነው የሚወዷት። እውነቴ ነው ምላችሁ ከዚህ ይጀምረው ሁሉም ነገር ማለት ነው። እና አብርሽ ግን በጣም ገና ገና ገና ብዙ ነገሮች ይቀራሉ። አሁኑም በትክክል አጥፍቼ ያለው አጥፍች ያለው እያለ በንዴት ነው ነገሮቹ መናገር የሚፈልገው ማለት በንዴት ነው። አሁኑ ሲመልስ የነበረው ማለት ነው እና በሃይል ቃል ማለት ነው ገባችሁ። እች ልጅ ተጎዳች፣ ብዙ ነገር አድርጊያታለሁ ብሎ ራሱ በአባቱ ፊት የምሬ ነው ምላችሁ በትክክል። ራሱ ጥሩ መልስ አልሰጠው ለሩታዬ ማለት ነው እና ሩታዬ በጣም ብዙ ነገር ውስጧ እንደተጎዳ ብዙ ነገር እንደሆነችሁ ብዙ ነገር እንደታመመችው የእኛ ራሱ ተመልካች እንኳን ተረዳን። እውነቴ ነው ምላችሁ። አብርሽ እኔ እንጃ አለቅም ሱ ነገር ሩታ ምናለችሁ፣ ታቃላችሁ። ቤተሰብ ምናለችው እሱ አንድ ነገር አንድ ቀን ነገሮቹ ገብቶ የሚቆጭ ነገር ይሆናል። አሁን ግን ምንም አይመስልም ይችላል እና ነገ ላይ ሊቆጭ ይችላል ወደ ራሱ ሲመለስ ነገ ላይ ሊቆጭም ይችላል። እያለች ነበረች ሩታ። በጣም ተስፋ እንደቆረጠች በአርብሽ የዛሬ ቪዲዮ ላይ በደንብ ታውቃላችሁ ብዬ አስባለሁ። እኔ እንደዛ ነው የተረዳው። ሩታ በጣም ውስጧ ተረብሸዋል እና ጥሩ ላይ አይደለችም። ጋሽዬ ግን ብዙ ነገር ብሎታል። በእርግጠኝነት ጋሽዬ ከይቅርታ ጋ ብላ ነው ከመጀመሪያ፣ እኔ ከአርብሽ ጋር እንደዚህ ስላልኩ በጣም ይቅርታ እኔ ከአብርሽ ጋር መኖርም መቀጠልም አልፈልግም ሰልችቶኛል ነገሮቹ ሁሉም ከዚህ በፊትም ማክራ ምን አድርጋ ነው ሄርክ አሁንም መልሳ እንደዛ ላይ ስለሆነ ሚመከር ቢመከር ምንም ምንም የሚገባ ሰው አይደለም ጋሽ ኔ ውስጤ በሱ ተጎድቻለሁ እያለች ነበረች ሩታ ማለት ነው። እና ሩታ ስለ አብርሽ ምንም ነገር በአንድ ቀን ወጥታ አልተናገረችም፣ እውነን ለመናገር ማለት ነው። ቤተሰብ ሩታ እስኪ ምን አጠፋቸውም? ስለ አብርሽ መጥፎ ነገር ተናግራ ታውቃለች? ቪዲዮ ሰርታለች? አልሰራችም። ባለፈው እሷ ያለች ካላ እኔ ፍቃድ ለምን ብቻን ሄዳ ነጽን አገኛ ብላ የተናገረችው እሱን ጥፋት አጠፋ ቃል ገብቶ ቃል ተግባብቶ ነፂ ወደ አዲስ አበባ ከመጣች አንድ ላይ ሄደን እናገኛለን አላት። እሱን ቃሉን ፈርሶ የተለ ነፂ ጋር ሄደ። ከዛም በኋላ ነገሮቹን ቁጭ ብለን እንፈታለን አለው። ሩታም ደግሞ ጠበቀች። ቃሉን ፈርሶ ወደ ቡታ የራሄደ ሮታ የቱ ጋኖሽ የአብርሽን ነገር መጥፎ ነገር ስለ አብርሽ መጥፎ ነገር የተናገረች ይሄ ነው። በቃ ሁላችን የምናቀ ነገር ንሩታ ወታ የተናገረች ማለት ነው። ቤተሰብ ይሄ ነው። እስቲ አንቺ በሰው ዘንድ ለምን መጥፎ ነገር ታድርገኛለች? ለምን ያንቺ ነገር ምን አድርገሻል? ሰው እንገድ ያለው ወይስ ከሌላ ሴት ጋር ተኝቼ አልጋ ላይ አየሽኝ ወይስ ይህ አክልኔ ምን አድርጊ ምናምን እያለ ነበር ሲቀባጥር ነበረ። እና አብርሽ እውነቱ ማመን አይፈልገውም። ጋሼ ራሱ በጣም የመሰከር ነበር እና ለሩተ የተወገነ ማለት ነው። እውነቴ ነው ምናቸው እና መርት አባት እሱን ተይ፣ እሱን ተይ አንቺ ልጅ ሄዳለ ወደ ቡታ ያራ እያለ ነበር። አንቺ በዚህ ሰዓት ረፍት ያስፈልግሻል። ጋሼ ራሱ በስማም ኔንጃ ይለያለው ጌታ ማታደል ነው፣ ማታደል ነው ሩታዬ፣ የምሬ ነው ምላችሁ ጌታ። እንግዲህ እንደዚህ አባት እንደ ትልቅ አስባችኋል፣ ልጆቹን ቁጭ ብሎ የሚመክር እንደዚህ አባት አለ ጌታ። እና ማታደል ነው ጋሽዬ፣ እግዚአብሔር ረጅም ዕድሜ ስጦት። እውነቴ ነው ምላችሁ፣ በጣም ደስ ብሎኛል ለሩቴ እንዴት እንደሚሆነው የምሬ ነው ምላችሁ። ሁሉም ቤተሰብ ሩታይም በጣም ነው የሚወዳት የእውነት። የሰው መውደድ ይስጥሽ ከዚህ በላይ ማለት ነው። ሩታ እንግዲህ ውስጧ በጣም እንደተጎዳ እንደ እኔ እንጃ። ሩታ ጥሩ ስሜት ላይ አይደለችው። የኔ ምስኪን በጣም አሳዘነኛለች። እውነት ለመናገር የአብርሽ ጮጓራ ነው እንግዲህ አብርሽኑን ነውን በዚህ ልክ ጨጓራ ለጥ እያደረገ ያለ ጨጓራ ያ ለጥ እያደረገ አብርሽን ነው። የስማ ቤት አማርኛ ብስማ አብርሽን ነው እንግዲህ ሩታን ጨጓራው ለጥ እያደረገ ያለው ማለት ነው፣ እና ይሄ ልጅ ቢስተካከልም ያው ነው። በቃ ይሄው ጓደኞቹ እንኳን ስንት ነገር እያሉ አይ ሰው ከመክሮ መክሮ ማይመለስ ከሆነ በጣም ከባድ ነው። ሩታ እንዳለችው ማለት ነውና ስንት ነገር ተባብለን መልሶ እዛ ላይ ነው የምታገኙ እያለች ነበረች። እኛ ህጻን ልጆች አይደለም ትዳር ምን እንደሆነ ሩታ በደምብ ታውቃለች። አያችሁ፣ እኛ ህጻን ልጆች አይደለንም። ያሁኑ ልጆቹ ብዙ ነገር ያውቃሉ? እኛ ህጻኖች አይደለንም። እኛ ትትልቅ ትትልቅ በዚህ ልክ ከቡታ ይራ ወደዚህ ማመጣታችሁ ለምን አስፈለገ እያለች ነበር ሩታ ማለት ነውና፣ አብርሽ እንግዲህ ይሄ ሁሉን አምኖ መናገር አይፈልጉ። እንኳን ጋሽ መጥቶ በስነ ስርዓት ሩታዬ፣ እኔ በጣም ብዙ ነገር አድርግሻለሁ ብሎኮ በስነ ስርዓት ይቅርታ ቢጠይቃት አብርሽ ይቅርታ ቢጠይቃት፣ ሩታዬ በእርግጠኝነት አታሳፍርም። እና የአብርሽ ጥፋት አለበት አሁንም ገና ገና ብዙ ነገር ይቀራል። እኔ እንጃ፣ ሁሉም ነገር በንዴት ሮታ እንደዚህ ይቅርታ አትቀበልልህም ማለት ነው። እና አሁኑም ማስተካክለው አሁኑም ማስተካከል አለበት። የምሬ ነው ምላችሁ። እንግዲህ በመጨረሻ ጋሽ እንግዲህ ቢኒና ጋሽ እስከ አንቴና ሮታ ያላችሁን ነገር ተነጋግሮ ውሎ ነበረ። ከዛ ሮታም ጥላ ሄደች፣ ቪዲዮ አለቀ ማለት ነው እና እንግዲህ ነጌ መልካም ነገር መልካም ዜና እንሰማለን ብዬ አስባለሁ። ቤተሰቦቼ፣ ብዙ አትጨናነቁ። ነገ ደግሞ በእርግጠኝነት ይታረቃሉ ብዬ አስባለሁ። መቼም አይለያዩም። ተስፋ አለን ብዬ አስባለሁ። ቤተሰቦቼ እንግዲህ አብርሽ አሁኑም አልተጸጸተም። አልተጸጸተ ምን እንደሚያስብ አላቅም አላቅም እንደ እንደሩታ ጀግና ሴት መቸም አታገኝም፣ ግን በትዳር ላይ ባትጫወት። እቺ ልጅ ነፍሰ ጡር ናት። በዚህ ሰዓት ብዙ ነገር ያስፈልጋታል። እንደዚህ ሆና ከስታ እውነት ከሰውነት ተራን የሆነች ሰውነት አሁን ልቅ እያለ ሩታ የኔ ምስኪን በጣም አሳዝናኛለች። ጌታን እቺ ልጅ ይሄው በአብርሽ ምክንያት የሆን ነገር ብትሆና፣ ይሄ አብርሽ ነው ተጠያቂ ነው ብዬ ነው የማስበው ማለት ነው። እና እቺ ልጅ ነፍሰ ጡር ናት ብዙ ነገር ብዙ ነገሮች ለጋሽ እየተናገረች ነበረች። ከሱ ጋር መኖር አሁን ላይ በጣም ሰልችቶኛል። ለሩታ ያለውን አሁን ለሌሎቹም ይሆናል። ይሄ ልጅ የምሪ ነው ምላችሁ በቃ ገና ብዙ ብዙ ነገሮች ይቀራል። ጌታ ሆይ እና ሩታ እንግዲህ ጋሽ ነገሮቹን አስተካክሎ በእርግጠኝነት መልካም ቪዲዮ ይለቀቀልናል ብዬ ተስፋ አደርጋለሁ። እንግዲህ ሩታማችም እንግዲህ ጋሽን እንደማታሳፍሬ እርግጠኛ ነን። በዚህ በአንድ ቪዲዮ አይሆኑም። በሁለተኛ ላይ ታርቃችሁ ሰላም ወርዶ አንድ ላይ እንደምትመጡ ተስፋ እናደርጋለን። አብርሽ በደንብ መሞከር አለበት እና ብዙ ነገሮች ይቀራሉ ገና ገና ገና ገና። በጣም ብዙ የእሱ ፕሮሰስ አያልቅም። እንግዲህ እግዚአብሔር እንግዲህ ሰላሙን ያምጣለን፣ ሰላሙን ያምጣላችሁ። እኛም ደግሞ ነገ መልካም ዜና እንጠብቃለን። ለማንኛውም ለዚህ ቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማረግ ቤተሰብ ይሆኑ ቤተሰቦቼ ማለት ነው።